ፍቅር ያበረች ሴት ካሳየኸኝ፣ እኔ የማይሞት ሰው አሳይሃለሁ። ድምፃዊ አስገኘው አሽኮ ወይም አስጌዴንዳሾ በመባል የምታወቀው የደቡቡ እንቁና ታዋቂ ዘፋኝ እንደሆነም ይታወቃል። ሴት ልጅ በፍቅር አታብድም ይላል ድምፃዊው። ምክንያቱ ሲያስቀምጥ ሰው አታፈቅርም፣ ሴት ልጅ የምታፈቅረው የወንድን ልጅ ብቁነቱን ወይም ኳሊፊኬሽን ነው። ብር፣ ቁመናና ደህንነት፣ ይሄ ነው ዋና መለከያዋ። ይሄ ደግሞ ፍቅር አይባልም ስል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማ አለ ወይ? የለም አትልፎ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ፣ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ስል ሀሳቡን አስቀምጧል። የእናንተ ሀሳብስ ምን ይመስላል? አስጌ ዴንዳሾው በዚህ መልኩ ምን እንደገጠመው ከዚህ በፊት ከሕይወት ተሞክሮ ይሁን ወይስ ምንድነው ነው በማለትም በርካቶቹም ሀሳባቸውን እያቀረቡ ነው። በዚህ ዙሪያ እናንተ ምን ትሉታላችሁ? ሚኪ ነኝ ከሚኪታ ብረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።